ብሬስስ የማሰራት አላማውና እቅዱ ያላችሁ ሰዎች በደንብ አድርጋችሁ አዳምጡ እግዚአብሔርን ይጠቅሟችኋል ማድረግ የሌለባችሁን ነገሮች በትክክል ልንገራችሁ ምክንያቱም እኔ ከተሸወድኩኝ እናንተ እንድትሸወዱ አልፈልግም የመጀመሪያው ማድረግ የሌለባችሁ ነገር ልክ መጀመሪያ ቀጠሮ ተሰጥቷችሁ ስትሄዱ እራጅ ነው የምትነሱት አይደለም እራጅ በምትነሱበት ሰዓት ሰላሳ ዶላር ነው የምትከፍሉት ከዛ ምን ይሏችኋል መሰላችሁ ይህ የሚገጠመው ነገር እንዲመጣልሽ ይለካና ተለክቶ ከሆነ ይመጣልሻል፣ ካልሆነ አይመጣልሽም ይሏችኋል። በዛን ሰዓት ያ የሚለካው ነገር የሚወጣ የሚገባ ነገር እንዲደረግላችሁ ማለት ነው። የሚወጣ የሚገባ ይደረግላችሁ ትባሉና ትለካላችሁ። የሆነ ነገር ይሰጣችኋል፣ ታኘኩታላችሁ። ያ ያኘካችሁ ነገር የጥርሳችሁን ቅርጽ ይዞ ይወጣል። የጥርሳችሁን ቅርጽ ይዞ የወጣው ነገር ሌላ ቦታ ተልኮ ያመጥቶ በጥርሳችሁ ልክ ተሰርቶ እንዲደረግላችሁ ማለት ነው። ግን እንዳታደርጉት እኔ አሁን መጀመሪያ 30 ዶላር ነው የምትከፍሉት፣ አ የራጅ ከዛም በኋላ ምን አለችኝ ያበሻለች፣ እዛም ምሰራ የአንቺ ጥርስ ብዙ ስላልሆነ የሚወጣና የሚገባው ይሁንልሽ ስለዚህም መቶ ዶላር ትከፍያለሽ አለችኝ። እኔ መቶ ዶላር የለኝም ሰላሳ ዶላር የራጁ አለ አጠቃላይ ይዤ የመጣሁት መቶ ዶላር ነው። ሰባ ዶላር ይተርፈኛል ከራጁ አልኳት። ችግር የለውም አለችኝ። ችግር የለውም ሰባ ዶላር ትከፍያለሽ አለችኝ። ይሻ አልኳት። ምንድን ነው ያለችኝ? ብሬሰስ ቦታ ስትሄጂ ይታሰብልሻል ብላኛለች። ይሄ የሚወጣውና የሚገባው የማይሆን ከሆነ ብሬሰስ ቦታ ከሄድሽ ያ የከፈልሽው ሰባ ዶላር ይታሰብልሻል ብላኛለች፣ ግን አልታሰበልኝም እንዳትሸወዱ አልታሰበልኝም ጭራሽ ማለት ነው። ልክ ስትሄዱ እዛ ብሬስስ ነው የምትፈልጊው ወይስ ይህ የሚገባ የሚወጣው ነው ከተባላችሁ፣ መልሳችሁ ብሬስስ ነው መሆን ያለበት። በጭራሽ ለዛ እንዳትከፍሉ፣ እንዳትከፍሉ ማለት ነው። እንደ ሰባ ዶላር ቀላል አይደለ። እኔ ሰባ ዶላር ነው የከፈልኩት፣ እንደውም ስለሌለኝ ነው። ቢኖረኝ ኖሮ መቶ ዶላር ነበር የምከፍለው ማለት ነው። ስለዚህ እንዳትሸወዱ፣ ይህን ነገር እንዳታደርጉ ለምንድን ነው ከተባላችሁ እኔ ብሬስ ነው ማድረግ የምፈልገው ይሄን ነገር መለካት አልፈልግም፣ ይሄ የሚገባ የሚወጣውን አልፈልግም ነው ማለት ያለባችሁ። ምክንያቱም መቶ ዶላር ለምን ትከፍላላችሁ? እኔ እዛ ይታሰብልሻል ስላለችኝ ነው፣ ግን አልታሰብልኝም። ግልጡም ስነግራችሁ አልታሰብልኝም ማለት ነው። ብሬስስ ቦታ ሲሄድ እንትን ልጅቷ ምንድን ነው ያለችው? ስድስት መቶ ዶላር አለችኝ። ስድስት መቶ ዶላር ስትለኝ እኔ እዚህ ጋር ሰባ ምናምን ዶላር ስላለ የሚታሰብልኝ ላይ ነው መሰለኝ፣ እግዚአብሔር ነው የምላችሁ። ስለዚህ 600 ከሆነ 500 ይሆናል ማለት ነው ብዬ አሰብኩ፣ በውስጤ ማለት ነው። ምክንያቱም እዚህ ጋር 70 ዶላር ስላለኝ ማለት ነው። ግን አልታሰበም። በደንብ አድርጋችሁ ልብ በሉ፣ አልታሰበልኝም። ከዛ 600 ስትልኝ አይ በጭራሽ ውድ ነው አልኳት፣ ጓደኛዬ 400 ነው የተሰራችው ይሄ ውድ ነው አልኳት፣ ማለት ነው ከዛ ስላት ምን አርቺ በቃ 500 አረግልሽ አለው ስትለኝ፣ አሀ ይሄ ነገር ልክ እንደ ጓደኛዬ 400 ሆነ ማለት ነው አልኩ። ምክንያቱም 500 ስትለኝ እዚህ ጋር 70 ምናምን ዶላር ስላለ 70 ዶላር ከታሰበልኝ አራት መቶ ሰላሳ ዶላር ነው የሚሆነው። ገብቷቸዋል እኔ ያሰብኩት ማለት ነው። ከዛ ከጨረስኩኝ በኋላ ልጅቷን ስጠይቃት ይችኛው አበሻዋን ስጠይቃት ማለት ነው ያኛው ይታሰብልኛል አይደለ። ስለዚህ አጠቃላይ ምካፍለው አራት መቶ ሰላሳ ዶላር ነው ምናምን ስላት፣ ኧረ በጭራሽ አምስት መቶ ዶላር ነው ምትከፊው አለችኝ። እንዴ እዚህ ጋር የከፈልኩት ባለ ሰባ ዶላር ስላት፣ አይ በቃ እሱማ እነሱ ራስ በራሳቸው ስለሚተዋወቁ አይመለስም አለችኝ። ስለዚህ መጀመሪያ ብሬስ ቦታ ስትሄዱ የራጅ ብቻ ነው መክፈል ያለባችሁ። ከራጅ ውጪ በጭራሽ እንዳትከፍሉ ማለት ነው። ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ በጣም ያማችኋል። ከታሰራችሁ በኋላ በጣም ያማል ማለት ነው። አሁን እኔ እዚህ ጋር ሳወራ ራሱ ያመኛል፣ ሳወራ ራሱ ያመኛል። የሚገርማችሁ ማለት ነው፣ ሳወራ ያመኛል። ስለዚህ በዛ በሚያማችሁ ሰዓት እዚች ጋር አስቀምጨላችኋለሁ፣ ሻማ የምትመስል ነገር፣ ሻማ የምትመስል ነገር አስቀም ይቅርታ፣ ተጠርቼ እጄ ነው እና እዚች ጋ አይታችኋታል፣ ሻማ የምትመስል አስቀምጨላችኋለሁ። ታስራችሁ በጣም ሲያማችሁ ማለት ነው እንደዚህ ታደረጉና የሚያማችሁ ቦታ ላይ ሻማዋን እንደዚህ ልጥጥ ታደረጓትና ታጣብቋታላችሁ ማለት ነው ያማል ሽቦ አሁን እኔ ሶስተኛ ቀኔ ነው በጣም እያመመኝ ነው ይሄ በውስጥ በኩል ቆስሏል የወጋይ ሽቦ ማለት ነው ሽቦ የወጋይ ቆስሏል ስለዚህ ሽጋ ያረኩላችሁ ፎቶ ማለት ነው ሻማናት እንደምታዋት እጭ ሻማናት እንደዚህ ትቆርሱና ድፍጥጥ አድርጋችሁ እዛ የሚያማችሁ ቦታ ላይ ማለት ነው ልክክ ታረዋታላችሁ ማለት ነው። ልክክ ታረዋታላችሁ። ሌላ በተረፈ ምንም አዲስ ነገር የለም። ያማል ለሚለው አዎ ያማል። እኔ አሁን ማውራት ራሱ የሆነ እስከሚከብድ ድረስ ገብታችኋል። ይሄንን አውቃችሁ ነው መሆን ያለበት። እኔ አሁን ወደው እንደታሰርኩኝ እንዴ ምንም ነገር የሚሰማችሁ ስሜት የለም። ልክ እየዋለ እያደረ፣ እየዋለ እያደረ የህመም ስሜት አለው። ምክንያቱም ይሄ ይወጥረዋል። እየተወጠረ ነገር ስላለው እየተወጠረ እየተሳበ እየተሳበ በሚሄድ ሰዓት እናንተን እያመማችሁ ይመጣል ማለት ነው። ስለዚህ ያማል ያማል። ይህን አውቃችሁ ተረዱት ማለት ነው። ሌላ በቃ ጥያቄያችሁን መልሻለሁ ብዬ ተስፋ አደርጋለሁ። እንግዲህ ሌላ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ከዚህ ውጪ እንግዲህ ለውጥ አለ ወይ ካላችሁኝ እንደምታዩት ነው። ይቺ ጥርስ አሁን ወደዚህ የወጣች ነው። ወደዚህ ለውጥ ይኖረዋል። በእርግጥ እመምም አለው ግን ምክንያቱም ሁለት ወዶ አይመለኩሱም። ጥርሳችሁን ማስተካከል ፈልጋችሁ እንዳያማችሁ አጠብቁ ማለት ነው። እመም የተወሰነ እመም አለው። እንግዲህ አሁን እኔ ከሁለት ሳምንት በኋላ ቀጠሮ አለኝ። የዛን ጊዜ ደግሞ እንግዲህ ምን እንደምታረግ አላውቅም። ብቻ ግን ቀጠሮ አለኝ። ከዚህ በላይ ልታጠብቀው ከሆነ አላውቅም። ከዚህ በላይ ካጠበቀችውማ እንዴት ትችለዋለሁ? ይህን እራሷ አልቻልኩትም። እግዚአብሔር ስለዚህ ያለው ሌላ ሌላ አዲስ ነገር የለም። የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ያለውን ነገር አሳወቂያችኋለሁ። የምትሄዱት ሶስት ቀን ነው። አንድ ጊዜ ለራች ትሄዳላችሁ። ሁለተኛ ቀን ደግሞ ብሬስ፣ እሷ የምታስረዋ ቦታ ትሄዳላችሁ። እሷ ደግሞ ሌላ ቀጠሮ ትሰጣችኋለች እንደገና ሶስተኛ ጊዜ ደግሞ ራሷው ጋር ብሬስ ሷ ጋር ትሄዳላችሁ በቀጠሯችሁ ማለት ነው። በቃ ይሄው ነው። ግን መከራከር አለባችሁ። ዝም ብላችሁ የሆነ መጀመሪያ ይሄን ያህል ክፈሉ ስትባሉ የምትከፍሉ አይደለም፣ መከራከር አለባችሁ። እኔ ሰው ቤት ነው የምሰራው፣ ስለዚህ እንደዚህ አልችልም ብላችሁ መናገር አለባችሁ። ሴትዮዋ ደግሞ እውነት ለመናገር ጥሩ ሰው ናት። ሰላማችሁ ይብዛልኝ። አዲስ ነገር ካለ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ።